ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 1 2018 ዓ.ም ተምረት በዛሬው መረጃ ሰዓታችን ህወሀት የተቀበሩ ከባድ የጦር መሳሪያዎችን በማውጣት ወደ አፋርና ራያ እያስጠጋ ነው ስለመባሉ፣ የአስር ሰዎችን ህይወት ስለቀጠፉ ሁለት የተለያዩ አደጋዎች፣ ግብጽ በጅቡቲ አዲስ ወደብ ልትገነባ ነው ስለመባሉ፣ የግብጽ መንግስትና የሱዳን ፈጥኖ ድራሽ ኃይል ሰሞነኛ ፍጥጫም በተመለከተ እነዚህንና እና ሌሎች ዝርዝር መረጃዎች እናደርሳችኋለን። አብራችሁን ቆዩ። ህወሀት ከዚህ ቀደም የቀበራቸው በርካታ ከባድ የጦር መሳሪያዎችን በድብቅ እየቆፈረ በማውጣት ወደ አፋርና ራያ ግንባሮች እያዘዋወረ መሆኑን የሚያመለክት አዲስ መረጃ ወጥቷል። ይህ እንቅስቃሴ በሰሜን ኢትዮጵያ ለሁለት ዓመት ተካሂዶ በነበረው ጦርነት ማብቂያ ላይ የፕሪቶሪያው ሰላም ስምምነትን ተከትሎ በስምምነቱ ላይ የተቀመጡ ቁልፍ አንቀጾችን በመጣስ የጦርነት ስጋት እንዲያገርሽ ያደርጋል የሚል ስጋትን ፈጥሯል። የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣዕመ አርዶም ይህንን አስደንጋጭ እንቅስቃሴ በግልጽ የገለጹ ሲሆን ሁኔታውን የሚያጣሩ ሌሎች የሸገር ጆርናል ምንጮችም መረጃውን አረጋግጠዋል። ይህ የጦር መሳሪያ የማጓጓዝ እንቅስቃሴ የተሰማው በቅርቡ በአፋር ክልል በተከሰተው ግጭት ማግስት መሆኑን መረጃዎች ያመለክታሉ። በቅርቡ የህውሃት ኃይሎች ወደ አፋር ክልል ዘልቀው በመግባት ስድስት ቀበሌዎችን ለጊዜው ተቆጣጥረው እንደነበረ ይታወሳል። ይህ ወረራን ተከትሎ የኢትዮጵያ አየር ኃይል በወሰደው የድሮን የአየር ጥቃት እርምጃ ህውሃት ይዟቸው በመጣ በርካታ ከባድ የጦር መሳሪያዎችና ተሽከርካሪዎች መውደማቸው ተረጋግጧል። ከዚህ ከፍተኛ የድሮን ጥቃት በኋላ የህወሀት ኃይሎች በተቆጣጠራቸው ስድስት ቀበሌዎች ላይ የነበራቸውን ይዞታ ለቀው ለመውጣት ተገደው እንደነበረ በስፋት ተዘግቧል። ከዚህ ከባድ ሽንፈትና ማፈግፈግ በኋላ ህወሀት በሰላም ስምምነቱ መሰረት ትጥቅ መፍታት ወይም ዲስአርምመንት ካስገባቸው መሳሪያዎች ውጭ በተለያዩ ቦታዎች ላይ ቀደም ብሎ የቀበራቸውን እና የደበቃቸውን ከባድ የጦር መሳሪያዎች አሁን ላይ ቆፍሮ በማውጣት ላይ ይገኛል። የሸገር ጆርናል ምንጮችና አቶ ጣመ አርዶም እንደገለጹት እነዚህ ከባድ የጦር መሳሪያ ወደ አፋር ክልል ድንበሮች እንዲሁም በአማራና በትግራይ ክልል መካከል አወዛጋቢ ወደ ሆነውና በሁለቱ ወገን ከፍተኛ ይገባኛል ጥያቄ ወደሚነሳበት ራያ አካባቢ በፍጥነት እየተጠጉ ነው። ይህ የተቀበሩ መሳሪያዎችን ቆፍሮ የማውጣትና ወደ ግጭት ቀጠና የማስጠጋት ተግባር በቀጥታ ፕሪቶራውን የሰላም ስምምነት ዋና አላማ ይቃረናል። የሰላም ስምምነቱ ቁልፍ አካል ከሆኑት መካከል አንዱ የህውሃት ኃይሎች ሁሉንም ከባድ የጦር መሳሪያዎች ለ ፌዴራል መንግስት ማስረከብ ነበረ። በመሆኑም ይህ አዲስ የጦር መሳሪያ የማሰባሰብ እንቅስቃሴ በሁለቱ ወገኖች መካከል ያለውን ውጥረት በእጅጉ የሚያባብስ ከመሆኑም በላይ በሰሜን ኢትዮጵያ ለአጭር ጊዜ የተገኘውን አንጻራዊ ሰላም ሊያናጋ እንደሚችል የበርካቶች ስጋት ሆኗል። የፌዴራል መንግስትና ዓለም አቀፉ ማህበረሰብ የሰላም ስምምነቱ ተፈጻሚነት ላይ ያለውን ሁኔታ እንዲያጣሩና ይህ የህወሀት እንቅስቃሴ ወደ ከፋ ግጭት ሳይሸጋገር አስቸኳይ ትኩረት እንዲሰጠው በጉዳዩ ላይ አስተያየት የሚሰጡ አካል ለመጣላት እየጠየቁ ነው። በተለያዩ የሀገሪቱ ክፍሎች በደረሱ ሁለት ከባድ የትራፊክ አደጋዎች የአስር ሰዎች ህይወት ሲያልፍ በርካታ ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ኩመር አፍጥጥ ቀበሌ አካባቢ የደረሰው አደጋ የአራት ሰዎችን ህይወት ቀጥፏል። የኩመር አፈጠጥ ቀበሌ አስተዳዳሪ የሆኑት አቶ ውበት መኮንን ለሸገር ጆርናል በሰጡት መግለጫ ክስተቱ ከቀኑ አስራ አንድ ሰዓት ገደማ የደረሰ ነው። አደጋው የተከሰተው አንድ የህዝብ ማመላለሻ አባዱላ ተሽከርካሪ ከመተማ ዮሐንስ ወደ ገንዳ ውሃ ከተማ አስተዳደር ሲጓዝ ሰዎችን አሳፍሮ ከገንዳ ውሃ ወደ ኮኪት ከተማ ሲጓዝ የነበረ ባጃጅ ጋር በመጋጨቱ መሆኑን የወረዳው አስተዳደር አረጋግጠዋል። በአደጋው ከሟቾች በተጨማሪ ሁለት ሰዎች ከባድ አካል ጉዳት እንደደረሰባቸው ተገልጿል። ጉዳት የደረሰባቸው ሰዎች ወደ ህክምና ተቋማት ተወስደዋል። የዞኑ አስተዳደር የአደጋውን ትክክለኛ መንስኤ እያጣራ መሆኑን አስታውቋል። በተመሳሳይ አስከፊ አደጋ በሲዳማ ክልል ሀዋሳ ከተማ አስተዳደር ቱላ ክፍለ ከተማ ዶሬ ባፋኖ ተብሎ በሚጠራ አካባቢ የስድስት ሰዎች ህይወት ጠፍቷል። አደጋው ያደረሰው በፍጥነት ሲጓዝ የነበረ ሲኖትራክ እንደሆነም ተገልጿል። የሀዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ እንደገለጹት ኮድ 3 98991 ኢቲ የሰሌዳ ቁጥር ያለው ሲኖትራክ ሲኖ ትራክ መንገድ ስቶ በመውጣት በአካባቢው በአምልኮ ስርዓት ላይ በነበሩ ሰዎች ላይ በመውጣት ከፍተኛ ጉዳት አድርሷል። አደጋው ከቀኑ አስር ሰዓት ገደማ የደረሰ ሲሆን ወዲያውኑ የስድስት ሰዎች ህይወት ሲያልፍ ሶስት ሰዎች ላይ ከባድ የአካል ጉዳት፣ በአምስት ሰዎች ላይ ደግሞ ቀላልና መጠነኛ ጉዳት ደርሶባቸዋል። ጉዳት የደረሰባቸው ስምንት ሰዎች ወደ ሀዋሳ ዩኒቨርሲቲ ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል ተወስደው ህክምና እየተደረገላቸው መሆኑን ረዳት ኮሚሽነር ግርማ ማቴዎስ አስረድተዋል። እነዚህ ተደጋጋሚ አደጋዎች በአ ሀገሪቱ የትራፊክ ደህንነት ዙሪያ ያለውን ስጋት የሚያሳዩ ሲሆን የጸጥታ አካላት ለጉዳዩ አስፈላጊውን ትኩረት ሰጥተው እንዲሰሩ ጥሪ ቀርቧል። በምስራቅ አፍሪካ የቀይ ባህር ዳርቻ ስትራቴጂካዊ በሆነችው ጅቡቲ ግብጽ ግዙፍ የሆነ የወደብና የሎጂስቲክስ መሰረተ ልማት ኢንቨስትመንት ለማድረግ መዘጋጀቷን ተከትሎ በአካባቢው የጂኦፖለቲካዊና የንግድ ተለዋዋጭነት ላይ አዲስ ምዕራፍ ሊከፍት እንደሚችል የዘርፉ ተንታኞች ይገልጻሉ። ይህ የካይሮ እንቅስቃሴ በተለይ ኢትዮጵያ ለዓለም አቀፍ ንግዷ በዋናነት በጅቡቲ ወደብ ላይ ጥገኛ በሆነችበትና የራሷን የባህር ብር ለማግኘት ጠንካራ ዲፕሎማሳዊ ጥረት ላይ በምትገኝበት ወሳኝ ወቅት መከሰ ቱ ትኩረትን ስቧል። የግብጽ ምክትል ጠቅላይ ሚኒስቴር ና የትራንስፖርት ሚኒስቴር ካመል አልዋዚር የሚመሩት ከፍተኛ የመንግስት ልኡካን ቡድን በቅርቡ ወደ ጅቡቲ በማቅናት አዲስ የወደብ ና የላቀ የሎጂስቲክ ማዕከል ለመገንባት የሚያስችል የትብብር ስምምነት በይፋ ይፈራረማሉ ተብሎ ይጠበቃል። ይህ ስምምነት መሰረታዊ ቅርጹን ያገኘው ቀደም ሲል ከሳምንት በፊት በግብጽ ልኡካን ና በጅቡቲ ወደቦች ና ነጻ ቀጠና ባለስልጣን ሊቀመንበር አቡበከር አማር ሀዲ መካከል በተደረገው ስብሰባ ዘገባ ላይ ነው ፕሮጀክቱ ጅቡቲን በምስራቅ አፍሪካ ወደቦች ዘርፍ ያላትን ማዕከላዊ ሚና ከፍ እንደሚያደርገው ቢጠበቅም ለኢትዮጵያ ንግድ ወሳኝ በሆነው የትራንስፖርት መተላለፊያ ላይ የውጭ ተዋናይ ተሳትፎ መጠናከር ምን አይነት ስትራቴጂካዊ እንደምታ ይኖረዋል የሚለው ጉዳይ በአዲስ አበባ መነጋገሪያ ሆኗል ኢትዮጵያ ከኤርትራ መገንጠል በኋላ ቀጥተኛ የባህር በር በማጣቷ ምክንያት ለውጭ ንግዷ ከዘጠና በመቶ በላይ በጅቡቲ ወደብ ላይ ጥገኛ ሆናለች ይህ ጥገኝነት በየአመቱ ከአንድ ነጥብ አምስት ቢሊዮን ዶላር በላይ የ ሎጂስቲክ ወጪን የሚያስከትልባት ሲሆን የንግድ አቅሟና የጂኦፖለቲካ ተሰሚነቷን የሚገድብ ሆኖ ቆይቷል። የግብጽ ኢንቨስትመንት ወደፊት የትራንስፖርት ኮሪደሩ የጂኦፖለቲካዊ ቁጥጥር ጉዳይ ላይ የግብጽን ተጽዕኖ የመጨመር አቅም አለው ተብሎ ይገመታል። ኢትዮጵያ የባህር በር ፍላጎቷን በብርቱ እያራመደች ባለችበት በዚህ ወቅት የግብጽ ኢንቨስትመንት ቀድሞውኑም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ውጥረት ያለበት የሁለቱ ሀገራትን ግንኙነት ስትራቴጂካዊ መነሻ ሊሰጠው ይችላል የሚል ስጋት አለ ኢትዮጵያ ከሶማሌ ጋር በበርበራ ወደብ ዙሪያ የተፈራረመችው ስምምነት እና ወደቡን በሰላማዊ መንገድ የማግኘት ዘመቻ ከበርካታ ጎረቤት አገራት ወደቦች ጋራ ያላትን ትስስር የማጠናከር አጠቃላይ ስትራቴጂካዊ አካል ነው። በጅቡቲ አዲስ ተዋናይ ብቅ ማለት ይህንን ስትራቴጂ እንዴት ይቀይረዋል? የሚል መፍተሽ ያለበት ይሆናል። የግብጽ የባህር ዳርቻ ላይ ያልተማከለ ኢንቨስትመንት የማድረግ ፍላጎት ካይሮ የቀይ ባህርን ደህንነት እና የንግድ መስመር ቁጥጥርን በተመለከተ ያላትን የረጅም ጊዜ የጂኦ ፖለቲካ ፍላጎት የሚያንጸባርቅ ነው። ጅቡቲ ቀድሞውኑም በቻይና፣ አሜሪካ፣ ፈረንሳይ እና በሌሎችም ሀገራት የጦር ሰፈሮች በማስተናገድ በቀጠናው የአያላን ሀገራት የስበት ማዕከል ናት። የግብጽ አዲሱ ፕሮጀክት በህዳሴ ግድብ ምክንያት ግንኙነታቸው ውጥረት ውስጥ ከገባው ከኢትዮጵያ ጋራ ባላት ስትራቴጂካዊ ውድድር አንጻር ሊታይ ይችላል። በመጨረሻም ይህ የካይሮ ጅቡቲ ስምምነት የአዲስ አበባን የባህር በር የማግኘት ህልማን በምትከተልበት ወቅት የሚፈጠር የኃይል አሰላለፍ ለውጥ የኢትዮጵያን የውጭ ጉዳይ ስትራቴጂ የበለጠ ጥንቃቄ ሊያደርግ እንደሚገባው አመላካች ነው። በሱዳን ውስጥ ባለው የእርስ በርስ ግጭት ተባብሶ በቀጠለበት ውጥረት ሳቢያ የግብጽ መንግስት የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በአገሪቱ የአየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በተደጋጋሚ ያስተላለፈው ዛቻ ከፍተኛ ስጋት ውስጥ እንደከተታት ተዘግቧል። ሁኔታው ከቁጥጥር ውጪ እንዳይሆን በመስጋት ካይሮ ለአርኤስኤፍ አጋሯዋ ለተባበሩት አረብ ኤሜሬት ስሞታ ማሰማቷን የአፍሪካ ኢንሳይደር ምንጮች ዘግበዋል። የፈጥኖ ደራሽ ኃይል አዛዡ ጄኔራል ሀምዳን ዳጋሎ ሀሚቲ በቅርብ ሳምንታት ውስጥ በግብጽ ወታደራዊና መሰረተ ልማት አውታሮች ላይ ጥቃት የመሰንዘር ዛቻን በእጅጉ አሳድገውታል። ይህ ድርጊት ግብጽን በእጅጉ ያስደነገጠ ከመሆኑም በላይ በሁለቱ አጎራባች ሀገራት መካከል ያለውን የፖለቲካ ና ወታደራዊ ግንኙነት ወደ አዲስና አደገኛ ምዕራፍ እየወሰደው ይገኛል። ግብጽ በተለይም በሱዳን ዳርፉል ክልል የሚገኝ የሱዳን አልፋሽር ግዛት ከተማ በፈጥኖ ደራሽ ኃይል እጅ ስር መግባቱን ተከትሎ የሰነዘረችው ስሞታ አፋጣኝ ነበረ። ይህ የአልፋሽር ወረራ የአርኤስኤፍ አቅም እና ወታደራዊ ብቃት እያደገ መምጣቱን የሚያሳይ ምልክት በመሆኑ ለካይሮ ከፍተኛ የጸጥታ ስጋት ሆኗል። ግብጽ ለተባበሩት አረብ ኤሚሬት ያሰማችው ተማጽኖ የሁለቱን ሀገራት የተወሳሰበ ጉንኙነት በግልጽ ያሳያል። ግብጽ በሱዳን ጦር አዛዥ ጀነራል አብዱል ፈታ አልቡርሃን በሚመራው የሱዳን ጦር ጎራ ስትሰለፍ፣ የተባበሩት አረብ ኤሚሬት ግን ጀነራል ሀምዳን ዳጋሎንና ፈጥኖ ደራሽ ኃይሉን በዋነኝነት የሚደግፍ ሀገር እንደሆነች ይታመናል። በተለይም የተባበሩት አረብ ኤሚሬት ለፈጥኖ ደራሽ ኃይል ሉ ዘመናዊ የአየር መከላከያ ስርዓቶችና እጅግ ከፍተኛ የቴክኖሎጂ ደረጃ ያላቸውን ድሮኖችን ማቅረቧን በስፋት ተዘግቧል። እነዚህ አቅርቦቶች ፈጥኖ ድራሽ ኃይሉ የሱዳን ጦርን ከበርካታ ወሳኝ ቦታዎች ማስለቀቅ እንዲችል አስችሎታል። ይህም ደግሞ በግብጽ ውስጥ ከፍተኛ የሆነ የኃይል ሚዛን ለውጥ ስጋት እንዲፈጠር ምክንያት ሆኗል። በሌላ በኩል የሱዳን ጦር ግብጽ ከነሱ ጋር በምትጋራው የጸጥታ ስምምነት መሰረት የቅድመ ማስጠንቀቂያ ራዳር ስርዓትንና በግብጽ ራስ ባናስ የጦር ሰፈር ውስጥ የሚገኝ የሚገኙ የአየር መከላከያ ስርዓቶችን እንዲጠቀም እንዲፈቀደለት ካይሮን ቢጠይቅም የግብጽ መንግስት ግን ይህንን ጥያቄ ውድቅ ማድረጉ ተነግሯል። ካይሮ ይህንን ውድቅ ያደረገችው በሱዳን ግጭት ውስጥ በቀጥታ ዘልቃ በመግባት የአርሴፍ ቀጥተኛ ጥቃት ኢላማ ላለመሆን በመስጋት ነው ተብሏል። የግብጽ አመራሮች ግጭቱ ወደ ግዛታቸው እንዳይዛመት ከፍተኛ ጥንቃቄ እያደረጉ ሲሆን፣ በዚህም የተነሳ ወታደራዊ እርዳታ በቀጥታ ከመስጠት ይልቅ በዲፕሎማሲያዊ መስመር ግፊት ለመፍጠር መርጠዋል የሱዳን ግጭት ከሁለት ዋና ተዋናዮች አልፎ ለጎረቤት አገራት በተለይም ለግብጽ የጸጥታና የጂኦ ፖለቲካ ፈተና እየሆነ ነው። ካይሮ ያሰማችው ስሞታ የክልሉን ኃይል ሚዛን በከፍተኛ ፍጥነት እየቀየረ መሆኑን የሚያመለክት ሲሆን የተባበሩት አረብ ኤሚሬት ምላሽ ደግሞ በቀጠና ውስጥ ለሚኖረው መረጋጋት ወሳኝ ሚና ይኖረዋል። ውድ አድማጭ ተመልካቾቻችን ለዛሬ አሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።